በይሁዳ ንጉሥ በአካዝያስ ልጅ በኢዮአስ በሃያ ሦስተኛው ዓመት የኢዩ ልጅ ኢዮአካዝ በእስራኤል ላይ በሰማርያ ነገሠ፤ ዐሥራ ሰባትም ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ፣ እስራኤልንም ያሳተውን የናባጥን ልጅ የኢዮርብዓምን ኃጢአት ተከተለ፤ ከእርስዋም አልራቀም። የእግዚአብሔርም ቍጣ በእስራኤል ላይ ነደደ በዘመኑም ሁሉ በሶርያው ንጉሥ በአዛሄል እጅ፣ በአዛሄልም ልጅ በወልደ አዴር እጅ አሳልፎ ይሰጣቸው ነበር። ኢዮአካዝም እግዚአብሔርን ለመነ። እግዚአብሔርም የሶርያ ንጉሥ እስራኤልን ያስጨነቀበትን ጭንቀት አይተዋልና ሰማው። እግዚአብሔርም ለእስራኤል ታዳጊ ሰጠ፣ ከሶርያውያንም እጅ ዳኑ። የእስራኤልም ልጆች እንደ ቀድሞው ጊዜ በድንኳናቸው ተቀመጡ። ነገር ግን በእርሷ ሄዱ እንጂ እስራኤልን ካሳተው ከኢዮርብዓም ቤት ኃጢአት አልራቁም። ደግሞም የማምለኪያ ጸድ በሰማርያ ቆሞ ቀረ። ለኢዮአካዝም ከአምሳ ፈረሰኞች ከአስርም ሰረገሎች ከአስር ሺህም እግረኞች በቀር ሕዝብ አልቀረለትም። የሶርያ ንጉሥ አጥፍቶአቸዋልና፣ በአውድማም እንዳለ እብቅ አድቅቋቸዋልና የቀረውም የኢዮአካዝ ነገር፣ ያደረገውም ሁሉ፣ ጭከናውም በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአካዝም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። ልጁም ዮአስ በፋንታው ነገሠ። በይሁዳ ንጉሥ በኢዮአስ በሠላሳ ሰባተኛው ዓመት የኢዮአካዝ ልጅ ዮአስ በእስራኤል ላይ በሰማርያ ነገሠ፤ ዐሥራ ስድስትም ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ፥ እስራኤልን ባሳተው በናባጥ ልጅ በኢዮርብዓም ኃጢአት ሁሉ ሄደ እንጂ ከርሷ አልራቀም። የቀረውም የዮዋስ ነገር ያደረገውም ሁሉ፣ ከይሁዳም ከአሜስያስ ጋር የተዋጋበት ጭከና በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዮዋስም ከአባቶቹ ጋር አንቀላፋ፣ ኢዮርብዓምም በዙፋኑ ላይ ተቀመጠ። ዮዋስም በሰማርያ ከእስራኤል ነገሥታት ጋር ተቀበረ። ኤልሳም በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ አባቴ ሆይ የእስራኤል ሰረገላና ፈረሰኞች አለ። ኤልሳም ቀስትና ፍላጻዎች ውሰድ አለው። ቀስቱንና ፍላጻዎቹንም ወሰደ። የእስራኤልም ንጉሥ እጅህን በቀስቱ ላይ ጫን አለው። እጁንም ጫነበት። ኤልሳም እጁን በንጉሡ እጅ ላይ ጭኖ የምሥራቁን መስኮት ክፈት አለ። ከፈተውም። ኤልሳም ወርውር አለ፤ ወረወረው። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ በሶርያ ላይ የመድኃኒት ፍላጻ ነው፤ እስክታጠፋቸው ድረስ ሶርያውያንን በአፌቅ ትመታለህ አለ። ደግሞም ፍላጻዎቹን ውሰድ አለው ወሰዳቸው። የእስራኤልንም ንጉሥ ምድሩን ምታው አለው፤ ሦስት ጊዜም መጥቶ ቆመ። የእግዚአብሔርም ሰው ተቈጥቶ፣ አምስት ወይም ስድስት ጊዜ መትኸው ኖሮ ሶርያን እስክታጠፋው ድረስ በመታኸው ነበር፤ አሁን ግን ሦስት ጊዜ ብቻ ሶርያን ትመታለህ አለ። ኤልሳዕም ሞተ፣ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ፤ ሬሳውንም በኤልሳዕ መቃብር ጣሉት። የኤልሳዕንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። የሶርያም ንጉሥ አዛሄል በኢዮአካዝ ዘመን ሁሉ እስራኤልን አስጨነቀ። እግዚአብሔር ግን ራራላቸው፣ ማራቸውም፤ ከአብርሃምና ከይስሐቅ ከያዕቆብም ጋር ስላደረገው ቃል ኪዳን እነርሱን ተመለከተ፤ ሊያጠፋቸውም አልወደደም ፈጽሞም ከፊቱ አልጣላቸውም። የሶርያም ንጉሥ አዛሄል ሞተ፣ ልጁም ወልደ አዴር በፋንታው ነገሠ። አዛሄልም ከአባቱ ከኢዮአካዝ እጅ በሰልፍ የወሰዳቸውን ከተሞች የኢዮአካዝ ልጅ ዮአስ ከአዛሄል ልጅ ከወልደ አዴር እጅ ወሰደ። ዮአስም ሦስት ጊዜ መታው፣ የእስራኤልንም ከተሞች መለሰ።